በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከ ሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፍቃድ መልክአ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይህንን መልክ በስራ ቦታ ሁናችሁ በጉዞላ ቦታ ላይ ሆናችሁ በተለያየ ለጸሎት ቦታ በማይመቸ ሁሉ ትጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም፣ አሁንም ዛሬ ለመጣችሁ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋይል ስም ጠይቃችኋለሁ። ሰላም ለተፈጥሮ ትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮህ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባሕሪህም ሰላም እላለው ቅዱስ ሩፋኤል ሆይ የሶስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈሳዊ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳደርብን፣ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደ ተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለአይነ ስውሩም ሰው ብርሃን ሰጠዋለህ። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርናብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የነፍሳችን ጠላት በረዴትህ ታስተነካክለው ዘንድ፣ ከጥፋት ገጀሞ ቆራርጠህ ተጥለው ዘንድ የተራድኦ ጉብኝትህን አታቋረጥብን። ሰላም ለአእይንቲከም ቅዱስ ሩፋኤል ሆይ አስደሳች በሆኑ አይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኀጢአታችንን እሾህ አቃጥለህ አጥፋለን! አንተ የሚያቃጥል የእሳት ነበልባል ነህና ሰላም ለመላት ሂከ ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እንልሃለን። የቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሣ ተፍገም ግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ፣ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም ምላለሁ። የቅድስት ሥላሴን ሚስጥር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ፣ ረቂቅ መንፈስና የሕይወት መልአክ አንተነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ፣ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላአካዊ ጥርሶችህ ሰላም እንለሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማው ወዳጅህ ልጅህ፣ እዚህ የተሰበሰብነው ምዕመናን ባንተ ኃይል በጣት ሰንን ጥለው ዘንድ ኀይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነ እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቋልና፣ ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነ ናልን ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋሌ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታ ክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትክሾች ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ፣ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልን በፍቅርህም የተጠመዱ ሰፊ የአይምሮ እውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተህ ጠላታችንን ዳብሎስን ትበቀልልን ዘንድ በፍጹም ልመና እንለምንሃለን። ሰላም ለሕጽንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽንህ ሰላም እላለው። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጅህም ሰላም ምላለው። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኀጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን፣ አቤቱ የሀብተ ረድኤትህም ተሳታፊ አድርገን ሰላም ለመዛረኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነ ስለዚህም የጦቢትን ዐይን በሰው ተመስለህ እንደ ፈወስካት ሁሉ የሰውነታችንን ሰውነተ ደዌ ኀጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መላእካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን ሰላም ለአጻብኢከ። ቅዱስ ሩፋኤል ሆይ የጦቢትን ቢትን አይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢርን የምትነግር ነህና፣ የሕይወት መልአክ እጅ የሱሳን ነብይ እንደዳሰሰ አቤቱ ጣቶች አይኖቻችንን ይዳስሱልን። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ካይላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖኅ የማይ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምሥራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ስጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልክ ነህና፣ ንጉሱ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋዬ ውስጥከ ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብህ ሰላም እንለሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኛንም የምስጋናችንን የጸሎታችን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቄከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደ ባረከ አንተም ማኅበራችንን ማኅበረ የቅዱሳን ዝክር ትባርክልንና አንድነታችንም ታጸና ዘንድ ፈጥነህ ወደ እኛ ና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹህ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንላሃለን። ቅዱስ ሩፋኤል ሆይ የእሳታውያን ነገድ መላእክት አለቃቸው አንተነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት እለት ሁላችንን እምርዳን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሓን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ታምራትን የምታደርግንህ እና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ወድቀው ይቅሩ። ና ሀቤ ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማሕፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀብዬ፣ ልብህ የርኅራኄ ውሃ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመስል ሰይጣን ወደ ልቤ ወደ ልባችን እንዳይገባ ጧትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሃቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለመቤታችን ድንግል ማርያም የምስራችን ባበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሃቤ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነብዩ ዳንኤል ከተላከ ቅዱስ ሚካኤል ጋራ ወደ ኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሠዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነ ድረስልን። ና ሃብዬ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጥላቴ ፊት ጋሻ ሁንልኝ። የሚያንጸባርቅ ሰማያዊ ባህር ላይም ከአንተ ጋር ቁሜ ምስጋናን ለእግዚአብሔር አቀርብ ዘንድም እርዳን። ና ሀቤ እሳት ነበልባልን ለተጎናጸፈ የክብርህ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብጽ ኃጢአት ተለይቼ መስዋዕት አቀርብ ዘንድ እኔ ወዳጅ እኛዝ የተሰበሰብነው ነው። የንስሐ ልጆችህ ልጆች የንስሐ ጠል ፍቅር እንዲያለመልመን እንማጸንሃለን። ና ሀብዬ። ደስ በሚያሰኝ ድምፅ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ፣ ስለ ሕዝቡ ትንቢት ለተናገረ ነቢይ ዝራ በበራ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ሩፋኤል ጋራ ና ወደኛ፣ የተወደደ የሕይወት መንፈስ ያድነን ዘንድ እኔ አዘንተኛው እናዝ የተሰበሰብነው ወዳጆች፣ ዛሬ ሰላምህ ሁላችን ይጎብኝን። ና ሀብዬ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቆኤል ጋራ እናለን ከሊቀ ካህናት ኤሊ መስዋዕት ልመናዬን ልመናችን ከንቱ እንዳይሆን የኀጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድ። ና ሀብዬ በአማላጅነት ብዙ ውሃ ዘመንን የምታሰጥ አቃቤ ሕይወት ሊቀመላየት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሰራ ዘንድ ለጻድቁ ኖኅ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀመላየት ቅዱስ ሱርያል ጋራ በዓለም ሁሉ መርዙን የሚረጭ የጨለማ አበጋ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሀብዬ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምፅህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እም ሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህ። ምስጋናችንን ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማልድሃለን። ተወኪፈከ ፈከ ቅዱስ ሩፋኤል ሆይ በችሎታና በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን እንደመሆነ ድኻውን ባለ ጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔና እዚህ ለተሰበሰብነው ወዳጆች፣ ሕዝበ ክርስቲያን ሁሉ ተሰጠን ዘንድ እንማጸንሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ እኔን ወዳጅህን፣ እኛ እዚህ የተሰበሰብነውን ከመከራ ሥጋና ከመከራ ነፍስ አድነን፣ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላይክ አሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማህበራችንን ያበርታልን፣ ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን፣ ለታሰሩትም ያስፈታልን። ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረዴት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ወይንበል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የእለት እንጀራችን ስጠን ዛሬ። በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሞ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላእኮ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር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 ዓለሙ አሜን አሜን። ያምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳድር። የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነጻ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ፣ ሰብስክራይብ ማድረግ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም በኢሞ በፌስቡክ በዋትሳፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረ ገጾች ታላላቅ ድረ ገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛን ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮመንት ሲጻሳፉ ታያላችሁ፣ ታዝናላችሁ። ለእነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁእና። ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸዲቅ ነውእና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን።